ወንድም አለኝ እምወደው የሚያሳሳኝ ሐዘን ጭንቄን የሚያስረሳኝ እሚያኩራኝ ብሄድኩበት የሚያጸናኝ ካዘንኩበት። በስተመጨረሻ የብሩኬ ወንድሞች የሆኑት መለኛውና ሀብ አዲስ መረጃ ነግረውኛል። እኔም ጨቅጭቅያቸው ነበረ። እግዜር ያክብርልኝ ብያለው። በውስጥ አንድ መረጃን ጠቆም አድርገውኛል። እውነት ተስፋለው ከባድ መልእክትንም በቀጣይ እንደሚናገሩ ተናግረዋል። ከዛም ባለፈ ሀይሚና ብሩኬ ላይ ሊናገሩት ሊሄዱበት ስላሰቡት ወሳኝ ነጥብም አጫውተውኛል። ሙሉን በዝርዝር አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች ሰው ሲደሰት የምትደሰቱ በሰው ጥል እጅግ የምታዝኑ ቅን የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ፣ ጤናችሁን ፈጣሪ አምላክ ይስጣችሁ። በውጭ በስደት ያላችሁ እህት ወንድሞቼ ለምትወዱት ሀገር ፈጣሪ አምላክ በጤና እቅፍ ድግፍ አድርጎ ያስገባችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ ስል በአክብሮት ጠየኩኝ። ቀጥታ ሚዤ ወደ መጣሁት ዝርዝር መረጃዎች አልፋለሁ። ከሰሞኑ በተለቀቀው በጣም በቅርብ ሰዓት ደግሞ የሀይሚ ልደት ምክንያት በማድረግ በተሰራው ቪዲዮ ብሩክ በስተመጨረሻ እዛ ልደት ፕሮግራም ላይ ተገኝቶ ነበር። ይሁን እንጂ ሀይሚ በድጋሚ በሰው ፊት ጥላው ሄዳለች። ብዙ ክስተቶች ተከስተዋል። አንዳንዶች ሀይሚን ቢሆን አይፈረድባትም ብሩክ ከተለያዩ ሴቶች ጋር የሆነ ስላስቀናት አሁን በሱ አይፈረድም ሲሉ፣ ሌሎች ደግሞ እዚህ ሁሉ ጣጣ ውስጥ ብሩክን የከተተችው ወደ ሌላ ሴትም ሄዶ እሷን ለማስቀናት ጥረት ያደረገው እሷ በሰራችው ስራ ነው እንጂ ብሩክ ከመጀመሪያው ጀምሮ ተለማምጧት ነበረ። እሷ ግን ከነዳኒ ጋር ገጥማ ነው ልጁን እልህ ውስጥ የጨመረችው ሲሉ ተሰምተው ነበር። በዛም ማለት በዚህ ብሩኬ ግን በልደቷ ቀን ሰላምቷ ናፍቆ ፈገግታው ናፍቆ እዛ ፕሮግራም ላይ ተከስቶ ነበር። ይሁን እንጂ ልክ እሱ ሲመጣ ሁሉም በተሰበሰበበት ፕሮግራሙን አቋርጧ ወጥታለች። ሀይሚ ያረገችው ነገር ትንሽ አበሳጭቷል አንዳንዶችን። ለምን ብሩክን በዚህን ያህል ደረጃ ክብሩን ዝቅ ታደረጓለች? ለምንስ ፊት ትነሳዋለች? ሲሉ መልእክታቸውን አስተላልፈው ነበር። ታዲያ እንግዲህ ይህንን በተመለከተ የብሩኬ ወንድሞች በችግሩም በደስታውም ጊዜ ከፊታቸው ከጎናቸው የማይጠፋ እነሱም ከሱ ጎን የማይጠፉት ወንድሞቹ በውስጥ የተለያዩ መረጃዎችን አድርሰውኛል። ታላቅ ወንድማቸው ለሆነው ወንድማቸው መለኛው የተለያዩ መልእክትን ልኬ ነበረ። ለምንድነው ወንድማቹ እዚህን ያህል ደረጃ የደረሰው? እናንተን ሀይሚ በጣም ታከብራችኋለች፣ ትፈራችኋለች። ለምንድነው ጉዳዩ በቤተሰብ ሽምግልና እንድናስጠማ የማያልቀው ብዬ የተለያዩ መሴጆች ስጽፍለት ነበር። ስልክም ደጋግሜ ስሞክርለት ነበር። በስተመጨረሻ መለኛው አንድ መረጃ ነግሮኛል። ሁሉም ነገር በጥሩ ሁኔታ በቅርቡ ይጠናቀቃል። እኛ ኮ አስቀድመንም ቢሆን ሀብና መለኛው ሁለታችንም ተያይዘን የብሩኬ የወንድማችንን ጉዳይ እዚህ ጣጣ ውስጥ ሳይደርስ ከዳኒ ጋር የገቡበትንም ችግር በቶሎ እንዲጨርሱ ስንል በረን ካለንበት ውታጅራ ልንመጣ ነበር። ይሁን እንጂ ወንድማችን ብሩክ ጋር በተደጋጋሚ ስንደውል ስልክ አልመልስ ብሎናል። ስልክም አንስቶ ሁልኝ ስላላለን እንዴት ብለን እንምጣ ብለን የቀረ ነው እንጂ እኛ ያለ ወንድማችን በዚህን ያህል ደረጃ ሰው እንደሌለው ሰው በዛም በዚህም ሁሉም ሰው እየገፋው መመልከቱ አሞናል ሲሉ መለኛው መልእክቱን አስተላልፏል። በቀጣይ እኛ ቀጥታ ወደ አዲስ አበባ መተን ብሩኬን አስቀድመን እናነጋግረዋለን። ለምን እንደዚህ አይነት ነገር ውስጥ እንደገባም እንጠይቀዋለን። ከዛም በመቀጠል ሀይሚንም ለብቻዋ ጠርተን እንጠይቃታለን አታሳፍረንም። ሀይሚ አክባሪያችን ነች። እንኳን እኛን እናታችንንም እንደናቷ እምታይ ሙሽዬንም እምትወድ ነች። ስለዚህ አክባሪያችን አታሳፍረንም፣ እሷንም እናናግራለን። በመቀጠልም ሁለቱንም በጋራ አድርገን እናናግራለን ሲሉ መለኛው መረጃውን አካፍሎናል። በሌላ በኩል መለኛው በአንዳንድ በብሩኬ ጓደኞች ትንሽ እንደተከፋም መረጃውን አካፍሎኛል። ብሩኬ ከጎኑ የነበሩ በደስታው ጊዜ ብር በነበረው እንዲሁም በሁሉ ነገሩ ጥሩ በነበረበት ጊዜ አጠገቡ የነበሩ ሰዎች ለምንድን ነው ዛሬ ከሀይሚ ጋር መጠላቱ በተሰማ ጊዜ ለምን ካጠገቡ አልቆሙም? አዲስ አበባ የምናቃቸው አንዳንድ ጓደኞች አሉ። ይሁን እንጂ በዚህ የጥል ጊዜ ግን ለምንድን ነው ያላስታረቁት ሲል ስማቸውን ሳይጠራ ትንሽ በጓደኞቹም እንደተከፋ ጭምር መረጃውን አድርሶኛል። እውነት ነው ብሩኬ ተጣልቶ በነበረበት ጊዜ ከሀይሚም በኩል ከብሩኬም በኩል ሁለቱንም ጠርቶ ያስማማ አንድ ጓደኛ አልተመለ ዛሬ ላይ ግን የሃይሚን ልደት ለማክበር ሁሉም ከያለበት ተሰባስቧል። መለኛው እነማንን ሊናገር እንደፈለገ ግልጽ ባያደረግልኝም፣ አንዳንድ ጓደኞቹ ግን ለምንድን ነው በደንብ እንዲስማሙ ያላረጉት? አንዳንዶቹ ሲያስማሙ ጥረት ሲያረጉ ተመልክቻለሁ። ይሁን እንጂ የብሩኬ ቅርብ ልጆች ራሱ ሆነው ለምንድን ነው ከፍቅረኛው ከሃይሚ ጋር ተጣልቶ በየቦታው ስሙ ሲጠለጠል ለምንድን ነው ያላስማሙት? በማለት በአንዳንድ ጓደኞቹም እንዳዘነ ጭምር ሙሉ መረጃውን ነግሮኛል። እኛ በወንድማችን ቀልድ አናቅም። በፊቱንም ቢሆን ከዳኒ ጋር እዛ ሁሉ ነገር ውስጥ ሲደርስ ካለንበት ልንመጣ ነበረ እሱ ስልክ ባለመመለሱ ነው ያልመጣ ነው። በወንድማችን ቀልድ የለም። ታናሽ ወንድማችን ነው። ተንከባክበን ፍቅር እየሰጠን ያሳደግነው ወንድማችን ነው። እንደ ሰው እንደሌለው እንደ ባይተዋር ሰውም እንደዚህ ሲንገላታም ደስ አይለንም፣ ሲሉ መረጃውን ተናግረዋል። መለኛው አያይዞም በልደት በተለቀቀው ቪዲዮ ብቻውን ቀርቶ ሁሉም ጥሎት ሲሄድ ፕሮግራሙም ሲበተን ትንሽ አዝነላል ሲል ስላለው ጉዳይ ተናግሯል። በዛም አለ በዚህ ግን ሀይሚን ብሩኬም ለእኛ እኩል የምንወዳቸው የምናከብራቸው ልጆቻችን ናቸው። በመሀከላቸው የተፈጠረውን ነገር ግን እኛ በጓዳ እንጨርሳለን፣ ለእሱም በእኛ ላይ አደራችሁን ጣሉ ሲል መለኛው ተስፋ የሚሰጥ ነገርን እንግዲህ ዘርዘር አድርጎ ነግሮኛል ማለት ነው። ያሉትን ነገሮች እዚህ ላይ አውጥቼ እንዳላሰማ ትንሽ የቤተሰባዊ ጉዳይ ስለሆነ ድምፃቸውም ፈቃደኛም ካልሆኑ ደስተኛም ካልሆኑ በሚል ነው ይህንን ጉዳይ እንትን ያላልኩት። በመጀመሪያው መቼ ጽሑፍ ነው ጻፈልኝ። እኔ ምንድነው የጠየኩት? ለምንድነው ኦዲየንስ በዚህን ያህል ደረጃ ስለ እነሱ እየተጨነቀ፣ ለምንድነው እነዚህ ልጆች የማይስማሙት ስለው፣ ተረጋጉ ተረጋጉ፣ ኦዲየንስም ሁሉም የሚደሰትበትን ነገር ይዘን እንመጣለን፣ ብቻ በዝርዝር እናወራለን ብሎ ዝም አለኝ። በመሴጅ ጽፎ ከዛም በመቀጠል ሲደውልለት ነው እንግዲህ በአንስቶ ያሉትን ነገሮች የነገረኝ። በደፈናው ግን እኛ ብሩክንም ሀይሚንም እንደ ልጆቻችን እናያለን፣ ሁለቱንም እንቆጣለን። ብሩኬ ግን በአጭሩ ያም ያም ሰው ሲናገረውም ትንሽ ያስከፋናል፣ የምንወደው ለት ወንድማችን ነው ሲልም መልእክቱን አስተላልፏል። ማለት ነው መለኛው የእውነት በጣም ትልቅ ሰው ነው። በጣም በቃ የሚናገረው ነገር ብዙ ጊዜ የበሰለ ንግግር ነው። ከኔም ጋር በነበረው ቆይታ በቃ ያወራኝ ነገሮች ብዙ ነገሮች ነው። ስለ ጓደኝነት አውርቶኛል። ሰው ከእጅግ ሲኖርህ ነው አጠገብህ የሚኖረው፣ ለምንድን ነው ከእጃችን ከሌለ በደስታ ጊዜም ባልነ ሳንሆን ስንቀር፣ ለምንድን ነው ሰውስ ርቀን ብሎ ጉዳዩን ከብሩክ ጋርም በማያያዝ ጭምር ስለ ብሩክ አጠገቡ የነበሩ በቸበርቻቻው ጊዜ ከጠገቡ የማይለዩ ጓደኞቹንም ጠቆም አድርጎ የተናገረኝ ነገር የእውነት ለእኔም ራሱ ትንሽ ትምህርት እንደወስድ ነው ያደረገኝ። ለካ እውነትም ሰው አብረን ስንኖር ስንደሰት ሁሌም ስንስቅ ነው እንጂ ከጎናችን የሚሆነው የሆነ ችግር ሲደርስብን ከጎናችን የሚቆመው ለካ ጥቂት ሰው ነው። የእውነት መለኛው የነገረኝ ነገር ወደ ራሴ ራሱ ዞር ብዬ ነገሮችን እንዳመዛዝን ነው ያደረገኝ። በዛም አለ በዚህ ግን ያው መለኛው ብዙ ሰው እንደሚደውልለትም አያይዞ ነግሮኛል ስልክም የማይመልሰው ተደጋጋሚ መሴጅም የማይመልሰው ለዛም እንደሆነ አሳውቆኛል። ብዙ ሰው ተጨንቆ እንደናንተ ይደውላል፣ እንደናንተም መልእክት ያስቀምጣል። ወንድሞቹ እናንተ እያላችሁ ለምንድነው ሁለቱንም የማትቆጡትም? እያሉን ነው። ግን እኛ ጉዳዩን በውስጥ ለማድረግ ስለፈለግን ነው። ከዚህ በኋላ ግን ምንም አይነት ቀልድ አናውቅም፣ ሁለቱንም እንቆጣለን ሲል ነው እንግዲህ ከበድ ባለ መልኩ መልእክቱን ያስተላለፈው ማለት ነው። እውነት በጣም ያለው ነገር ከዚህ በኋላ ተስፋ የሚሰጥ ሆኖን የተመለከት ነው በቀጣይ እንግዲህ ቤተሰቦቻቸው ጣልቃ ገብተው አስማምተዋቸው ጥሩ ነገር የምናይበት ይሆናል እዚህ ያሉት እነ ዳኒ እነ ሶሱ ሊንዳ ምናምን እነዚህ እነዚህ ወጥተው በቃ ቤተሰብ በጥሩ ሁኔታ ገብቶበት ሁለቱ እንዲያስማማቸው ነው የእውነት ከእኛም ከልብ ምኞታችን የሚሆነው ማለት ነው በቀጣይ በአዳዲስ መረጃዎች እስክንገናኝ ድረስ ለዛሬ ይዤ የመጣሁት ይህ መረጃ ይህን ይመስል ነበር በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ ሰላም